ነገሮች ተጓተው ተጓተው ከዳኒሮስ ደርሰዋል። ያው ሀይሚና ብሩኬ ዳኒሮስን ያገኙታል። በተለይ ትናንትና በተሰራው ቪዲዮ አቅጣጫው እንደዛ ነው። ከመጀመሪያውም እኮ ተናግረን ነበር፣ ዳኒሮስ ከዚህ ውስጥ ይገባበታል ብለን ነበረ። ይኸው ትናንት እንዳየ ነው። እንግዲህ ያኮረፈው በሀይሚ ምክንያት ነው። ሃይሚ በምትናገራቸው ነገሮች እየተባለ ነው። ስለዚህ ያገኙታል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛል። ውዶችዬ በጣም ተናፍቃቸዋል። ይህን ቪዲዮ ስትጀምሩት ደግሞ በላይ ከጀምሩት ቪዲዮ አለ ስራ እንጂ ከእናንተ ጋር ያየውኝ እየተቃጠልኩ ነበር። ሰሞኑን በጣም አዝኛለሁ፣ ማለት የሀይሚና የብሩኬ ነገር ይህን ያክል ክፍተት መፈጠሩ አያሳዝንም? በጣም ነው የሚያሳዝነው። ወይ ፈጣሪ አምላክ ባክ የገባባቸውን መንፈስ አንታን ሳላቸው ከእንደገና የድሮ ሀይሚና ብሩኬ መልስልን እያልኩ ነበረ። አሁን ላይ የሚያስፈልጋቸው ለሀይሚና ለብሩኬ እንደዚህ አይነት ጸሎት ነው እናንተን ጸልዩላችሁ የምር በጣም ነው የሚደብረው እየተደረገ ያለው ነገር። አንዳንዴ የሆነ ለፍርድ የምትቸገሩበት ጊዜ አደርሱ ዝምታን የምትመርጡበት በቃ የሆነ ዞሮ ዞሮ ነገ እነሱ አንድ ሊሆኑ የሆነ ዘንፍ ያለ ቃላት መናገር ራሱ ለራስ ጸጸት ስለሆነ የሆነ ዝምታን መረጥኩኝ። ማርያምን መምላችሁ እና ትናንትና የተሰራው ቪዲዮ አሁን በቃ ቶታሊ ልክ አይደለም፣ ልክ አይደለም። እንዳው ሶሲ ሀይሚና ብሩኬን ለማስታረቅ ነው የመጣሁት ብትል ያስኬድ ነበረ ለምን ሀይሚና ብሩኬ ለመታረቅ እየተዘጋጁ ያሉ ልጆች ማለት ይቅርታ እየጠየቀ ነው ሃይሚ ነው ሬዲ ያልሆነችው ለመቀበል እንጂ እነሱ ኦልሬዲ ይቅርታ እየጠየቁ ነው ግን ትናንት ስህተት የሆነው ምንድነው ዳኔሮስ ከዚህ ውስጥ መግባቱ ነው በመጀመሪያ ማለት ነው ሶሲ ከህይወታቸው ወጥቻለሁ ትያለሽ ተመልሰሽ ትመጫለሽ ከመጣሽ ደግሞ ሶሲ ይቅርታ መጠየቋ መታገሷ በጣም መልካም ነው፣ ያደረገች ጥሩ ነው። ግን ውዶቼ ማለት ነው ሰው ይቅርታ ስንጠይቅ ለክ በቃ የጥፋተኝነት ስሜት ተሰምቶ ነገሮችን ላለማባስ እንኳን ያን ያክል ጥፋተኛን ባንሆን እንኳን ነገሮችን ላለማባባስ እኮ ቀስ ብለን ለዘብ ብለን ይቅርታ ብንል መልካም ነው። የሶሲ ይቅርታ ይቅርታ አድርጉልኝና የሆነ ዛቻ ነገር መሰለብኝ። ታውቃላችሁ ሀይሚ ጌታን ታግሸሻለሁ ጌታን ታግሸሻለሁ ተይ ምናምን እያለች ነበር። አያስፈልግም። ይቅርታ ከተባለ ይቅርታ ነው። እነዚህ ነገሮችን መቀላቀል አያስፈልግም እኮ። ከዛ በተረፈ ሶሲ ይቅርታ መጠየቅሽ ትልቅ ሰው ያደርግሻል እንጂ አያሳንስሽም። መልካም ነው ያደረግሽው እና ይሄ ዳኒሮስ የሚባል ደግሞ ማለት ነው በሀይሚ ምክንያት ሚስቱን እየጠረጠራት ነው። ለምን ሲባል ሀይሚ በተናገረችው ነገር ሀይሚ ለምንድን ነው ከአንቺ ላይ እንደዚህ ድርቅ ያለችብሽ ምን ብታይብሽ ነው በማለት ሚስቱን ጠርጥሯታል። ዳኒ ሮስ የምትባል ሰውዬ ማለት ነው። አንተ እኮ የምጠረጥር ሰው አይደለህም። ሰመኔ ሰመኔ ራሱ ነው ደን ያሉ ማለት እኔ ግን፣ አንዳንድ ሰዎች ችግር አለባችሁ እንዴ እናንተ ስታደርጉት ብቻ ነው እንደሚጥማችሁ። አንተ ከሴት ጋር ካልጋ ላይ ወታ አይደል እንዴ ሚስትህን ፕራንክ ያደረግከው። እንዲህ ነው በዚህ በኩል ብሩኬን ልጠረጥረው የምትችለው ለምንድን ነው? በአንተ ቦታ ብሩኬን ነው ወስደህ ያላስቀመጥከው። ብሩኬን እንደዚህ የረከሰ ቦታ ላይ የሚገኝ አይደለም። ያደረገው ፕራንክ ነው። ብሩኬን አንዳችም ነገር የምጠረጥርበት ምክንያት የለህም ዳኒ ሮስ። ይሄን ፕራንክ አንተ ባታደርገው እኮ እንደ ብትጠራጠር ያስኬድያል ብዬ አስብ ነበረ። ግን ምንም የሚያስኬድ ነገር የለም። ስለ ሀይሚ እኔ መጨረሻ ላይ የሆነ ነገር መናገር እፈልጋለሁ። እኔ ዛሬ ሀይሚን ብዙ መናገር አልፈልግም። ግን አንድ ነገር መናገር እፈልጋለሁ። ሲቀጥል ደግሞ ትናንትና ልክ ብሩኬ ሶሲን ጠርቶ እንዳመጣት አድርጋቸው የምታስቡ ሰዎች ልክ አይደለም። ሀይሚና ብሩኬ ትናንት የተገናኙት በአጋጣሚ እንጂ ፈልገው አይደለም። ሲጀመርም በአጋጣሚ ነው ብሩኬ ባሊያ ያኮርፎኛል በሰራ ነው ፕራንክ ብላ ጣራችሁ ነገር ያስተካከለ ስለመሰለው መጣ። ድንገት ሀይሚ መጣች። ስለዚህ ያለውን ሰምታችኋል። ሀይሚ ተደውሎልሽ አደለ የመጣሽ ወይ በስርዓት ልታወሩ ለምን ትሄጃለሽ ብሎ አጋጣሚውን ተጠቅሞ ይቅርታ ጠይቃት እንጂ ሆን ብሎ ይቅርታ ለመጠየቅ ከእሷ ጋር አልመጣም። ብሩኬ ትናንትና ሶሲ ከህይወታቸው መውጣት አለባት መውጣት አለባት። ምክንያቱም በሶሲ ምክንያት ሊታረቁ አይችሉም። አሁን የሆነ ለርቅ እንኳን ሁለቱን ብታመጣቸውም ዞሮ ተጣልተው ነው የሚለያዩት። ስለዚህ ሶሲ ሀይሚና ብሩኬን ለማስታረቅ ባት ገቢ ከዚህ መካከል ይመረጣል። ምክንያቱም እንዳየፉ ነው ተጨቃጭቀው ነው የሚለያዩት። እና ብሩኬ ደግሞ ስልክ አላነሳችልኝም ብሎ ዝም እንደማይል ታውቃላችሁ። እስከ መጨረሻው መቼም ዝም ብሎ አይቆይም። እሱን ትንሽ እልክ ገብቶታል፣ ንዴት ይዞታል፣ አሁን እየተሰማው ነው ያለ እና ስልክ ስለማትመልስለት ቴክስቱን አይታ ዝም ስለምትለው ምን ያድርግ? ግን ያ ማለት በነ ፍፄ በኩል አይሄድም ማለት አደለም። ከዛ ጋር ወንድሞች ዋላ አደለ? ዝም አይልም። ይታረቃሉ፣ ምናልባት ትንሽ ጊዜ ቢፈጅ እንጂ እና ብሩኬን ለመታረቅ ያልፈለገ አስመስላችሁ አታውሩት። ሌላው ነገር እንግዲህ ከዚህ ጋር ማለት ነው ማወቅ ያለባችሁ ሰዎችዬ፣ ምን መሰላችሁ? የፈለገ ነገር ቢፈጠር፣ ምንም ተባለ ምንም፣ ሀይሚና ብሩኬን ወደ ድሮ የሚመልሳቸው ነገር አንድና አንድ ነው። እሱም ምንድን ነው ካላችሁ፣ ሀይሚ ብቻ ነች። ቁልፉ ከሀይሚ ነው ያለው። የፈለገ ነገር ቢሆን፣ ሃይሚ ይቅርታውን ተቀብላ ነገሩን ካላስተካከለችው፣ ሀይሚና ብሩኬ አሁንም እንደዚሁ ነው የሚቀጥሉት ማለት ነው። ምክንያቱም ሶሲና ብሩኬ ኦልሬዲ በቃ ይቅርታ እየጠየቁ ያሉ ልጆች ናቸው። ጥፋታቸውን አውቀዋል። ይቅርታ መቀበል የሀይሚ ፋንታ ነው። ነገሮችን ለማስተካከል ሲባል እኔ ሀይሚ ይመስለኛል የበፊቱም ንዴት አለባት፣ እንደገና ለምን ድጋሚ አመጣት በሚል እልክ ተጋብታ እንጂ ማለት እኔ እንጃ አላቅም። እኔ ሀይሚ በጣም አስገርመኛለች። በዚህ አጋጣሚ ምንም ነገር መናገር አልፈልግም። ያልኳችሁ ለዚህ ነው በቃ ይህን ያክል ብሩኬ ቅርታ እየጠየቀ ይቅርታውን የማትቀበይበት ምክንያት ምን እንደሆነ አልገባኝም። ሀይሚ ግን እንደኔ ይቅርታውን ተቀብለሽ ነገሮችን ብታስተካክል በብሩኬ እንኳን ብትናደጅ፣ ለነዛ ለሚወዱሽ ወንድሞቹ ብለሽ ለእሙሽ ብለሽ የምር ሚዲያ ላይ እየተደረገ ያለውን ነገር እያየሽ ነው። በእናንተ ምክንያት፣ በአንችና በብሩኬ ምክንያት ነው እሙሽ እየተዘቀዘቀች ያለችው፣ የአንች እናት አባት እየተዘቀዘቁ ያሉትና ስለዚህ ነገር ለማብረድ እናንተ ሰላም ስትሆኑ ነው ሚዲያው ጸጥ የሚለው። ነገርን ለማብረድ ከአንቺ የሚጠበቀው አንድ እናንት ይቅርታውን ተቀብለሽ ነገሮችን ማስተካከል ነው። አውቃለው፣ የደረሰባት ነገር እንግዲህ በጣም ንዴት ተሰምቷታል፣ ልክ ተሰምቷታል፣ ልቧ ተሰብሯል ባየችው ነገር ማለት ነው። ግን ይሄ ነገር እውነት አይደለም፣ በቃ ፕራንክ ነው። ተባልሽ ፕራንክ ነው ካለሽ ብሩኬ፣ እሺ ብለሽ መቀበል ነው። ከዚህ በፊት በጣም የተበዳደላችሁ እኮ ነው የሚመስለው ሀይሚ፣ እንደዚህ ነገሩን ስታካሪው ማለት ነው። ከዚህ በፊት ብሩኬ ለአንቺ ምቹ እንደሆነ እናውቃለን። እንኳን አንቺ ካጠገቡ ያለሽው የልቡን የምታውቂ እኛ ራሱ ማዶ በቴሌቪዥን መስኮት የምናየው እኮ ብሩኬን እያመን ነው ነው። ስለዚህ ይሄን ያክል አጨክኝበት። ትናንትና ኔ ብሩኬ በጣም ነው ያሳዘነኝ። ባለፈው እንዴት ከእግርህ ስር ስትደፋ ዝም ትላት አለ አላችሁ፣ አደ ይኸው ትናንትና ተደፋ ከእግሯ ስር ማለት ነው። ይቅርታ ለመጠየቅ እንደዚህ ነው ዝቅ የሚባለው። ልክ እንደ ሶሲ እያሉ አይደለም። እና እና ሶስተኛ ወገን አልፈልግም ባለችው ደግሞ እንደነገርኳቸው ነው ። መጀመሪያም ተናግሬዋለሁ ድጋሜ መናገር አያስፈልግም። ከመጀመሪያው ብሩኬ ሶሲን አላመጣትም እኮ በአጋጣሚ ነው የተገናኙት። ትናንትና ማለት ነው። ሀይሚና ብሩኬ ለመታረቅ ሰው ያስፈልጋቸውም። እሷም ንዴት ላይ ነች። ነገሩን መቀበል አልቻለችም። አሁን ላይ ማለት ምንንም ነገር እየመለሰችለት አይደለም። አልፈልግም፣ መመለስ አልፈልግም ብለዋለች። እንደኔ ደግሞ ሀይሚ፣ የሚጠቅምሽን ነገር ነው የምነግርሽ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ግን የሆነ ወደ ተሳሳተ መንገድ ስትሄጅ ደግሞ ደስ አይለኝም። የምር ማለት እኔ እንጃ ከሶሲ ጋር ይሄ ራሱ አሁን ለምሳሌ ማለት ነው። ለምንድነው ከሶሲ ጋር የምትገናኙት? ከህይወታችሁ ትውጣ። ተላላችሁ እነሱ ሲየመጡ እንዴ ስጠራቸው አንፈልግም እኮ ማለት ይችላሉ። በተለይ ብሩኬን ተውት፣ የሚያስተካክለው ነገር ስላለ ነው ከልጁ ጋር ስለተነካካ። ሃይኒ ግን ሶሲን እኮ ስደውልላት በቃ የፈለገ ስቀጠቅጥላት ብትል ስልኳን ያለ ማንሳት እኮ ትችላለች፣ ያለማምጣት ያለ ማምጣት ትችላለች። ለምንድነው የምትመጣ የምታገኛት? ይሄ ራሱ በጣም እያናደደኝ ነው ማለት ነው። ሃይኒ ሶሲን ካልፈለግሻት አትገናኝ። በቃ አትምጪ። ለምን እየመጣች ትናድጃለች ከእሷ ጋር አንድ ናድ የሚጠበቅባቸው ሀይሚና ብሩኬ ብቻ ሰላም መሆን ነው ከዚህ ጋር ሶሲ ዳኒሮስ ምናምን የራሳቸው ጉዳይ ራሳቸው በራሳቸው መንገድ ይስተካከላሉ መጀመሪያ እናንተ የእናንተን ህይወት አስተካክሉ እኛ በጣም ለብዙ ነገር ነው የምንጠብቃቸው በዚህ በአንዳንድ ተልካሻ ሰዎች ምክንያት የሆነ ህይወታቸው እንዲበጠበጥ አንፈልግም ስለዚህ ቁልፉ አንችና አንች እስከሆንች ድረስ ሀይሚዬ ነገሮችን ብታስተካክል በቃ ከአንች የሚጠበቀው ሌላ ነገር አይደለም እኮ እሺ ይቅርታ በቃ ይቅርብ እያለው ብለሽ ይቅርታውን ተቀበይው ለብሩኬ ይህን ያክል ለምንድነው የጨከንሽበት